ሰላም ጤና ይስጥልን። ውድ ቤተሰቦች እንደ ወትሮ የተለመደ ትብብራችሁ ይቀጥል። ላይክ፣ ሰብስክራይብ፣ ሼር አድርጉ። ቤተሰቦች እንዴት አላችሁ? ወዳጆች ስለሆናችሁ በእርግጥ ሁሉንም ነገር እንደምታደርጉ አውቃለሁ። ያም ሆኖ ግን የእናንተ ጥረትም እንዲሁ ኮንሲደር ስለሚደረግ እጅጉን አመሰግናችኋለሁ። ዛሬ መካከለኛው ምስራቅ ላይ በተለይም ደግሞ እስራኤል ላይ የተከሰተው ሰደድ እሳት ወይም እሳት ምን ይመስላል? ምን አይነት አደጋ አድርሷል? የሚለውን እንዲሁ አስዳስሳችኋለሁ በዚህ ሳምንት በተለይም ረቡዕ ለሐሙስ አደገኛ የተባለው ሰደድ እሳት ወይንም ደግሞ እሳት የተከሰተው በእስራኤል እንደሆነ ይታወቃል። በዚህ ሳምንት የእስራኤል ሰማይ በጭስ እንዲሁ ታፈነ፣ የእሳት ነበልባለም አለበሰው በርካቶች ሲሉት የነበረ ጉዳይ ነው። በቅድስቷ ከተማ ኢየሩሳሌም የሆነ ከመሆኑም ባሻገር በርካቶች የተለያዩ አንደምታ ያላቸውን ሀሳብ ለማጋራት ሞክረዋል። ነገር ግን ቁጣ ይሉታል አንዳንዶች። ቁጣ ከሆነ ደግሞ በቅድስቷ ከተማ በክርስትናም በሙስሊምም እንዲሁም በአይሁድ ቅድስት ሆና ሳለ እንዴት ቁጣ ተከሰተ? በሚል እንዲሁ የየዋህ ጥያቄ ማስነሳቱ አይቀርም። ያም ሆኖ ግን አደጋው እጅግ ከባድ ነበር፣ በእስራኤል ታሪክ ግዙፍ የተባለ ሲሆን በርካቶች ከየትኛውም አቅጣጫ ይነሳ ጉዳዩ እጅግ አሳሳቢ እንደነበር ግን ያስታውሱታል። ለማጥፋት ሰላሳ ሰዓታት እንደሚፈጅ የእስራኤል መንግስት በወቅቱ አሳውቆ እንደነበረም የሚዘነጋ አይደለም። የእስራኤል የእሳትና የአደጋ አገልግሎት በቁጥጥር ስር ከመዋሉን ባሻገር ዜጎች የተፈናቀሉ ወደ ቤታቸው እንዲመለሱ አድርጓል። ከመኖሪያቸው ለቀው የሄዱ ሰዎች እንዲመለሱ ከመደረጉን ባሻገር ትርጉሙ ግን ከእሳት አደጋም በላይ ሆኖ ተመዝግቧል። በማሲላት ዛዮን አካባቢ የተነሳው በተለያዩ አቅጣጫዎች ተስፋፍቶ እጅግ ከባድ ለመቆጣጠር ሰዎች፣ የእሳት አደጋ ሰራተኞች አቅማቸውን እንዳያሰባሰቡ ወደ አንድ ቦታ እንዳያጠናክሩ አድርጓቸው ነበር። ከተፈጥሮ ጋር መጣላት እጅጉን አሳሳቢ የሆነ ልክ እንደ ሎስ አንጀለሱ ካሊፎርኒያው አይነት ሆኖ ሊመዘገብ ጥቂት ምልክት ቀርቶት ነበር። ያም ሆኖ ግን ትልቅ ትምህርት ለዛ አካባቢ ሰዎች ሰጠ ተደርጎ ተወስደዋል። በየትኛውም መለኪያ አደጋው ከባድ በመሆኑ፣ እስራኤል ጠባብ ወይም ትንሽ ሀገር በመሆኗ ደግሞ በአንዴው ሊያዳርሳት ይችል ነበር ተብሏል። ከዛም ባሻገር የበርካቶች ጥያቄ ያለባት ማለትም በክርስትናውም፣ በይሁዱም፣ በእስልምና እምነትም ጥያቄ ያለባት ኢየሩሳሌም አላቅሳ መስጂድ አካባቢ ያለው ደግሞ አደገኛ ሁኔታ ውስጥ ሊገባ ነበር ተብሏል። ይህ ደግሞ እጅግ አሳሳቢ ከመሆኑም ባሻገር ቁጣ ነው የሚለው ወደ መልእክት ሊተላለፍ እንደሚችል ፍንጭ የሚሰጥ ያደርገዋል። በሀያ በተለያዩ አካባቢዎች መከሰቱ አደገኛ ወይንም ደግሞ ኃይላቸውን የእሳት አደጋ ሰራተኞች ለማቀናጀት ተቸግረው ነበር። በደረቃማው ነፋስ የታጀበው እሳቱ እጅግ አስቸጋሪ ሆኖ እንደነበር ይነገራል። የተወሰኑ ሰዎች ደግሞ በቁጥጥር ስር ውለዋል። አምሳ የሚሆኑ ሰዎች በቁጥጥር ስር ከመዋላቸውን ባሻገር በደቡባዊ ኢየሩሳሌም በቅድስቷ ከተማ የአምሳ ዓመት አዛውንት መያዙ ሳይቀር ተዘግቧል። ከዚህ ባሻገርም ሐማስ ጦርነት ውስጥ እስራኤል ጋር በመሆኑ ያገኘውን አጋጣሚ ለመጠቀም ይጠቀምበታል በሚል ሀሳባቸውን ሲያጋሩ የነበሩ ሰዎችም ነበሩ። ከዛም ባሻገር ሐማስ በጉዳዩ ላይ እጁ ባይኖርበትም አጋጣሚውን ግን እንደ በጎ ቆጥሮታል የሚል ሀሳብ ከእስራኤል ጦር አይዴፍ በኩል ሲወጣ ነበር። በን ዋትቨር ዩካን የቻልከውን ሁሉ አቃጥል አይነት አቋም ስለሚያራምድ ሐማስ ለነገሩ እንደ መልካም አጋጣሚ ተፈጥሮለት ነበር ተብሏል። የእስራኤል መንግስት ግን በቁጥጥር ስር መዋሉ መሆኑን በግልጽም አስቀምጠዋል። በኢየሩሳሌም አቅራቢያ የነበሩ ስድስት ማህበረሰቦች ተፈናቅለዋል። ከ2 ስኩዌር ኪሎ ሜትር በላይ ወድሟል። ከ20 ሜትር ስኩዌር ኪሎ ሜትር በላይ ቦታ እንዲሁም አካባቢ መውደሙ ተነግሯል። ከ15 ኪሎ ሜትር ስኩዌር በላይ ደግሞ ጫካ እንዲሁ መውደሙ የተነገረ ሲሆን ሰባ በመቶ ካናዳ ፓርክ መውደሙም እንዲሁ ተነግሯል። በርካቶች በተለያየ መንገድ ሀሳባቸውን ለማስቀመጥ ቢሞክሩም የሰዓት ነበልባሉ ኬት መጣ ለሚለው አካባቢው በግልጽ ቢቀመጥም ማለትም በማሲላት ሳይሆን አካባቢ ቢባለም እጅግ ትልቅ ትምህርት፣ ስጋትና ውጥረት የፈጠረ ተደርጎ ለመወሰድ ግድ ብሎታል። ይህን ታዲያ በበርካቶች ዘንድ በተለያየ ግንዛቤ ልክ ሊታይ ቢችልም ሁኔታው ግን እጅግ አስፈሪ እንደነበር ያስታውሱታል የአካባቢው ነዋሪዎች። እስራኤል በእሳት አደጋ ምክንያት የተዘጉ ዋና ዋና መንገዶችን ደግሞ ትላንት ወይንም አርብ መክፈቷ እንዲሁ የተሰማ ሲሆን የእስራኤል የእሳት አደጋ ሰራተኞች በኢየሩሳሌም ዙሪያ ተከስቶ 48 ሰዓታት ያስቆጠረው ሰደድ እሳት ተቆጣጥረናል መሰረት ማድረጋችንን ቀጥለንበታል ማለታቸውም ተዘግበዋል። ያ ማለት ሙሉ ለሙሉ ሰደድ እሳቱ አልቆመም የሚል ትርጓሜ ያለው። ታዲያ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን አደጋውን ለመከላከል ይረዳል የተባለ ድጋፍ ማድረጋቸው የተነገረ ሲሆን ከሊባኖስ ጋር እንዲሁ ውዝግብ ውስጥ ላለችው እስራኤል ትልቅ ትርጉም የሰጠ ሆኑባታል። ከኢየሩሳሌም ወደ ቴል አቪቭ አውራ መንገድን ጨምሮ የተዘጉ ዋና ዋና መንገዶች ለእንቅስቃሴ ክፍት ቢደረጉም ከባድ አደጋ መፈጠሩን ግን የሀገሪቱ ፖሊስ ጭምር ይፋ አድርጓል። ሰደድ እሳቱ ረቡ ከተከሰተ በኋላም ፖሊስ ከኢየሩሳሌም ወደ ተላቪቭ የሚወስደውን መንገድ መዝጋቱ ይታወሳል። በሺዎች የሚቆጠሩ ሰዎች እሳቱ በተከሰተበት አካባቢ እንዲወጡ ከመደረጋቸውን በላይ በርካቶች በተጠንቀቅ እንዲቆሙ ተደርገዋል። ለዛውም ኢየሩሳሌም ላይ የተከሰተ ሰደድ እሳት ምንድን ነው የሚለው ዛሬም እንዲሁ ከዜና ባሻገር ሆኗል። 163 የእሳት አደጋ ተከላካይ ቡድኖች፣ 12 አውሮፕላኖች አደጋውን ለመቆጣጠር ሰርተዋል። ታዲያ የእስራኤል የእሳት አደጋ መከላከያ አገልግሎት አገልግሎትና የአደጋ ጊዜ አገልግሎቱ ይህን ይፋ አድርጓል። የነፍስ አድን ሰራተኞች ሁለት ነፍሰ ጡር እናቶችና ሁለት ህጻናትን ጨምሮ በጭስ ለታፈኑና ቃጠሎ ለደረሰባቸው 25 አካባቢ ሰዎች ሕክምና ማድረጋቸው የተነገረ ሲሆን ጠቅላይ ሚኒስትር ቤንያም ኔታኒው እሳቱ ወደ ኢየሩሳሌም ሊዛመት እንደሚችል አስጠንቅቀው ነበር። ብሔራዊ የአስቸኳይ ጊዜ አዋጅ ማወጃቸው ደግሞ ተነግሮ ነበር። ታዲያ እንዲህ አይነቶቹ ሁኔታ ምን ያህል አደጋው ከባድ እንደሆነ ይጠቁማል የሚለውን ለማጽናት እድል ይሰጣል። ወታደሮቹ የአደጋ መከላከያ ጥረቱን እያገዙ ይገኛል። ታዲያ በአደጋው ምክንያት በርካታ የነፃነት ቀን በዓል ዝግጅት ተሰርዘዋል። ያ ማለት በእስራኤል በርካታ የነፃነት ቀን በዓላት የሚከበሩበት ወቅት በመሆኑ ነገሩን ከዚህ አንጻር ለመቃኘት ተገደዋል። በከፍተኛ ሙቀትና በኃይለኛ ነፋስ እየታጀበ በደን በተሸፈኑ አካባቢዎች ፍጥነቱ ከፍ በማለቱ ለመቆጣጠር አደገኛ ሆኖ ነበር። በአደጋው 17 የእሳት አደጋ ሰራተኞች ተጎድተዋል ከመባሉን ባሻገር ይህ ነው የሚባል አደጋ እንዳልተፈጠረ ይታወቃል። ኖ ግን በኢየሩሳሌም በቴል አቪቭና በተለያዩ ሀያ አቅጣጫዎችና አካባቢዎች የደረሰው ሰደድ እሳት አስፈሪ እንደነበር ተዘግቧል። በእስራኤል የተነሳው ሰደድ እሳት ትርጉሙ የዋዛ አይደለም። በእስራኤል ኢየሩሳሌም አቅራቢያ የተነሳውን ሰደድ እሳት ተከትሎ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ አስቸኳይ ጊዜ አዋጅ መደንገጋቸው ምን ያህል ከባድ እንደሆነ ለመገመት አያዳግትም ተብሏል። ሰደድ እሳቱን ተከትሎ ከባድ ጭስ በመከሰቱ በኢየሩሳሌም የሚገኙ መንገዶች ለእንቅስቃሴ ፈተና ሆኖ ነበረ ወታደሮች ጨምሮ የእሳት አደጋ ሰራተኞች እሳቱን ለመቆጣጠር ደፋ ቀና ብለዋል። በሰደድ እሳቱ ምክንያት የእስራኤል ባለስልጣናት በመቶዎች የሚቆጠሩ ዜጎች አደጋ ላይ መውደቃቸውን ተናግረው ነበር። የአስቸኳይ መፍትሄ እንደሚያስፈልጋቸውም ግልጽ የሆነ ሲሆን የእስራኤል አደጋ መከላከል ተቋም 23 ሰዎች መጠነኛ ጉዳት ደርሶባቸዋል ሲል እንዲሁ አስታውቋል። ሁኔታዎች በእርግጥም ተወሳስበው ነበረ። አሁን ግን ለጉዳዮች መፍትሄ ያመጣ ነገር ተገኝቷል። ለዛውም ዋይልድ ፋየሩን መቆጣጠር ተችሏል የሚል ነገር ወጥቶ ነበር ነበር አሁን ባለው ሁኔታ በእርግጥ መረጋጋቱ እንዳለ ቢነገርም እንዴት በዚህ አካባቢ ሰደድ እሳቱ ተፈጠረ የሚለው በርካቶችን ያነጋግራቸው ይገኛል ሰደድ እሳቱ በሰው ሆነ በተለያዩ ምክንያቶች ሊነሳ ይችላል ነገር ግን ሁኔታውን መቆጣጠር የተቻለው በእስራኤል ጥረት እንደሆነ ተነግሯል ያም ሆኖ ግን ነገሮችን ቢቆጣጠሩም ትርጉሙ ግን የዋዛ አይደለም እየተባለ ይገኛል አሁን ባለው ሁኔታ ደግሞ እዛ አካባቢ ያለው ጦርነት ከፍ ብሎ ባለበት አጋጣሚ እንዲህ አይነት የተፈጥሮ አደጋ መፈጠሩ በእርግጥም ጦርነቱ መብረድ እንዳለበት የሚጠቁም ነው በሚል የሃይማኖት ሰዎች ሳይቀር ሀሳባቸውን እያጋሩ ይገኛል። በእርግጥ ተፈጥሮ እንዲሁ ሰው ሰራሽ አደጋ ዛ አካባቢ መካከለኛው ምስራቅን ሁልጊዜም የሚያምሰው ጉዳይ ቢሆንም ይሄኛው ግን እጅጉን ትምህርት ሰጭና አስፈሪ እንደነበር የተለያዩ ዓለም አቀፋዊ ሚዲያዎች ሲዘግቡት ውለዋል። እንደነ አላረቢያ ያሉት ከተለያዩ መጽሐፍ ቅዱሳዊና የቁርአን ትምህርቶች ጭምር በማጣቀስ ነገሮችን ለማስፋት ሲሞክሩ ታይተዋል።